አቀኛለህ አቀሃለሁ አበበት እናትህ ባለአውሊያ ናት። አንተ ኦርቶዶክስን መት የመናገር ሞራል የለህም። መጀመሪያ ቤትህን ገበናህን ጓዳ ጉርጓዳ አጽዳ። ያንተ ካስሻሽም እኔ ሲቃጠል አንተ ነበርክ በአካል የለም። ለምን ይዋሻል? እኔ በአካል አለው? ጳጳሳቱን ተዋቸው። ቤተ ክህነቱን ቤተ መንግስቱን ለክርስቲያኖች ጀርባ የሰጡበት ጊዜ ነው። ስንሞት እንበዛለን እያለ እንዘምራለን። ከሞት ምን ይበዛል? ጅሬ ምን ይበዛል? ሙታ የለ ጥምቀት ዙሪያ ላይ በህፃናትን ጥምቀት ጨምሮ ማለት ነው። መጽሐፍ ቅዱስን ቤዝ ያደረገ የአባቶችን ትምህርት ቤዝ ያደረገ የቤተ ክርስቲያን ጉባኤያቶችና ስኮላሮችን ውጫዊ ኤቪደንስን ሁሉ ማስረጃ በሚቀርብበት መልኩ ያንን ሁሉ ቤዝ ያደረገ የውይይት ጥሪ፣ ግልጽ የሆነ የውይይት ጥሪ አቀርብልሃለሁ። ገለልተኛ ቤት የውይይት ጥሬን ከተቀበልክ በኋላ ገለልተኛ ቤት እንመርጥና ወይ ሲሶ ቤት ወይም ደግሞ ቴዲ አዋሳ ቤት ግልጽ የሆነ ኦፊሻል የሆነ የዲቤት ጥሪ አቀርብልሃለሁ በጥምቀት ዙሪያ ላይ፣ አጠቃላይ ጥምቀት ዙሪያ ህፃናትንም ጨምሮ ማለት ነው። መጽሐፍ ቅዱስን፣ የአባቶች ትምህርትን፣ ጉባያቶችን፣ ስኮላሮችን፣ ኤንሸንት ባፕቲዝማል ሊትሬቸር ያንን ሁሉ ያማከለ ማስረጃዎችን በማቅረብ ዲቤት እንድናደርግ ጥሪ አቀርብልሃለሁ። አይሆፕ ጥሬን እንደምትቀበለኝ ተስፋ አድርጋለሁ። ጸጋ ይብዛልህ። የተወደዳችሁ ውድ ክርስቲያኖች፣ ይህንም ቪዲዮ እስኪ ሼር አድርጉልኝና ለቀለም ወርቅ አይተንፍሱ ወይም ደግሞ ለኤርሚያስ አበባ አድርሱልኝ። ኤርሚያስ፣ ይህ የዲቤት ጥሪ ነው። ተረትህን ተውና እየተባልክ ነው። እንደ ደብረ ብርሃን በግ እነዳችኋለሁ ላልካቸው ሉተራውያን የዲቤት ጥሪ አቅርበውላል። ሉተር ወይስ ጴንጤ፣ እውነተኛው አስተምሮ የጥን ያለውን የሚለውን እኛ ኦርቶዶክሳውያን እንታዘባለን። ተረትህን ተውና ና እየተባልክ ነው እንደተናገረ ወንድማችን በጣም በቃ ይሄ መካከለኛ የሆነ ሰው ቤት ገብተን እንወያይ የኔም የአንተም ደጋፊ ያልሆኑበት ቤት ብሏል። ተጨማሪ ቴዲ አዋሳ ወይም ሲሳይ ቤት ተብሏል። እኔም ችግር የለውም ልፍቀድላችሁና እኔ ቤትም ማድረግ ትችላላችሁ ውይይታችሁን። አንተ ፈቃደኛ ከሆንክ የወንድማችንን ውይይት ተቀበልና፣ ይህን ውይይት ከተረት ወጥተ እንድትማማርበት እፈልጋለሁ። ደግሞ ይኸውልህ አደናቀፈኝ ብለህ እንዳትቀር እሺ፣ እንዳትቀር ታቀኛለህ፣ አቅሀለሁ አበበት፣ እናትህ ባላውሊያ ናት። አንተ ኦርቶዶክስን መተ የመናገር ሞራል የለህ። መጀመሪያ ቤትህን ገበናህን፣ ጓዳ ጉርጓዳ አጽዳ፣ ከጥንቁልና ውጣ። ጴንጤንም አትወክልም ኦርቶዶክስንም አትወክልም። ሙስሊም ነው ምንንም አትወክልም። አንተ አንተ ቦታህና ቦታ ጥንቆላ ነው። እናትህ ባላውሊያ ናት። አንተ ደግሞ የእናት ስማ በለው ነበርክ እነትዝታው ወደ አዊያ ቤተ ክርስቲያን ሄደው አገልግሎት ሲጀምሩ ተከትለ መጣቅ ምንም አባ መጽሐፍ ቅዱስ አንበበ ማታቅ። ከድሮም እኮ አንተ እንዲና እንዲነ አምስት ፐርሰንት ነው እምነት አምስት ፐርሰንት አይሞላም። አታጸር ብር አቃሃለሁ ብር እንጆሪ ሚስትህን ድንግልናዋን ወስደ የካድካት ዲላ ከተማ ውስጥ አቀልሃለሁ። እንጆሪ ትባላለች። አንተ ከካ እውቅናው ሲመጣ የጻልካትልች እንድሽ ብለ ሃይማኖቴ ከዚህ በኋላ አንድ ቃል ለሃይማኖት እኔ ሃይማኖት ላይ ኦርቶዶክስ ላይ እዘባበታለሁ አዋራለሁ ብትል፣ ሌላ ውድህን ደግሞ ዘረግፍላለሁ። እየነገርኩ ነው። ያንተ ካሴ ሻሸመኔ ሲቃጠል አንተ ነበርክ በአካል የለም። ለምን ይዋሻል? እኔ እኮ በአካል አለው። የጸረ ተሐድሶውን መረጃውን ስናወጣ ለሀገረ ስብከቱ፣ ለቅዱስ ሲኖዶስ አባላት፣ ለጠቅላይ ቤተ ክህነት እኔ እኮ በአካል አለው። አንድን ቀን ካሴ ተሰብስቦ አላቃጠልንም። አንድም ቀን ካለ ይኸው ዲቤት ጥሩ ያደረግልሉ። ሌላ ምንም የምንዋይ ውይይት የለም። ሻሸመኔ ቤተክርስቲያን ላይ ቅዱስ ሚካኤል ቤተክርስቲያን እያሳየ ሙሉ ቪዲዮን ወየ ፎቶውን የአንተ ካሴ ሲቃጠል የሚያሳይ አንድ ብቻ የምንፈልገው የለም። ካለ እና በመረጃ ከመጣሽ ማርያም ታምጣሽ ለምን እንደ ጻድቅ ጌታ ይወዷል? እኔ አንተን ውሸት አሁን የሰራው ቪዲዮ ላይ የለጠፍከው ያ ፎቶ በእውነት ታሽ ምን የተቃጠለው ትልቅ ውሸት ነው። ሁለተኛ ምንም ባላደረግ ነው ላልከው ሪከርድ ያረኩ እኮ እኔ ነኝ። ቀድሞ አዋሳ መጣ፣ የግቢ ተማሪዎችን ሰበሰብክ፣ ከቤተክርስቲያኑ ጭመራ ግብር አከናወንክ። ከዚህ ተከትሎ ነው ቴዲ ነኝ ሐዋሳ ነኝ ምኖረው ብዬ ደውዬ አናግርሃለሁ። ይኸው ሪከርዱ ተለቀዋል እኮ ማንም የሚደብቀው ሐቅ አይደለ። ቤተ ክርስቲያን በአስተምሮ ደረጃ ችግር አለባት ወይ ብዬ ጠየቅኩ። መዓት አልከኝ። ሪከርድን ሲደግመህ ስማው። ኤአይ ነው እሱ እንደውም እኮ ከራስህ አንደበት። እንደውም እኔ በስልክ ብዙ ማውራት አልወድም። ጌታ ግን አንተን አናግሮኛል ብለህ የተናገርኩህ አንተ አይደለ በዛ ሰዓትም እንደዚህ ተሐድሶ መንፍቅና ሐሳብ አልነበረኝ፣ የምትለው ማን ሆነ ነው? ይህን ሪከርድ የተናገሩ ማን ነውና? እንደዚህ አይነት ድርቅ ያለ ውሸት። እውነት እግዚአብሔር ወዶ ኦርቶዶክስ እያለህ አንተ እያገለገልክ እያለ እውነት አንተ ኦርቶዶክስ እያገለገልክ አትነበበ ትክክል። ጠየቅኩ እኮ የመማፀኛ ከተማ ላይ የሰበከው ስብከት ምን ልታደረገ ሆናል አልኩ። አስፈላጊ ከሆነ ለሁላችሁም፣ አራቱም ቀንድ የተለያየ ቀን ሪከብ ያደርጉትን ኦፊሻል ይለቀዋሉ። ከተፈለገ የዛሬ አስር ዓመት እናን ሰው ካልክ ማለት ነው። ከዛም ጠየቅኩ፣ ምናልባት ተገፍተ ይሆን ከቤተክርስቲያን የወጣውሰንባ ፍጹም እሺ፣ ቤተክርስቲያን በአስተምሮ ደረጃ ችግር አለባት የለባትም? አለባት እኮን ያልኩ፣ አንተ ያውም እኮ አንድና ሁለት መስሎሃል እንዴ? ኮን ያልከኝ መዓት ያልከኝ ታዲያ ቤተ ክርስቲያን በአስተምሮ ደረጃ ችግር አለባት ብሎ እያመነ ያለ ሰው ኦርቶዶክስ ነው? ቤተ ክርስቲያን በአስተምሮ ደረጃ ችግር አለባት ብሎ የሚያምን ሰው እሱ ኦርቶዶክስ ታይ ተዋዶ በውሸት ተገፋን ብሎ የመናገር ሰው ሞራል አለው? ስለዚህ አንተ የሰራው ቪዲዮ ላይ ሰው ቅንብር እኮ ይነቃል ነገር ይህኩ ማህበረሰብ ምናልባት የሚዲያ ለውትን ስለምንናገር ራሳችን ብቻ የሰለጠንን ይነቃለን፣ ግን እንቆጥረዋለን። ደግሞ አካፍረን ቪዲዮ ሰርተ ትወጣለ እንዴ? የሚገርማቸው እ ያሳየኮ ሲቃጠል የሚያሳየኮ ፎቶ ሻሸመኔ ኮ የተቃጠለ እኮ አይደለም። አንተ ጀግና ከሆንክ ይው በኦፊሻይ ነው። አንተ ብቃቱ ካለ ሻሸመኔ የአንተ ካሴት እንደተቃጠለ የሚያሳይ አንድ ማስረጃ ይዘነው ጳጳሳቱን ተዋቸው። ቤተ ክነቱን ቤተ መንግስቱን ለክርስቲያኖች ጀርባ የሰጡበት ጊዜ ነው። ኦኬ ቆይቷል። ጀርባ ከሰጡት ባይዘ ወይ ቆይተዋል። የጀርባ አሰጣጡ አይነት የተለያየ ነበር። አሁን ግን በደንብ በደንብ ነው ጀርባ የተሰጠው። ይሁን ችግር የለውም። ይሁን እኛ ሀገራችን በሰማይ ነው። አሁንም ቤተክርስቲያን ትቀጥላለች። ጀርባ የሰጠው ሁሉ ይሞታል። ይዘወይ ጀርባ የሰጠው ሁሉ ይሞታል። ማንም የጸና የለም። አለ እንዴ? የለም እኮ ይዘወይ። እስቲ ይሁ ኦርቶዶክሲያንም ነክቶ ክርስቲያኖችን ገሎ የቆመ አለ? አይታችኋል? የለም ሁሉ ይሞታል። በአርሲ ዞን ለሚገደሉ፣ በየክፍለ ሀገሩ፣ በየሀገሩ ለሚገደሉ ክርስቲያኖች ሁሉ በዘር ይሄ የዘረኝነት ካንሰር ያለብን፣ የዘረኝነት ካንሰር የዘረኝነት ፍቅር ያለብን የዘረኝነት ጡት የምንጠባለን። እናንተን ይሄ አይመለከታችሁ። ይሄ የሚመለከተው ክርስቲያኖችን ነው። ክርስቲያን ዘር የለውም። ክርስቲያን አገሩ በሰማይ ነው። ኦኬ፣ አገሩ በሰማይ ነው ክርስቲያን። ስለዚህ አገራችን በሰማይ ነው። ሁሌም ማየታችሁ ከሆነ እንደዚህ አንድ ልንወስን ስንል ዘረኛው ይመጣና ይበትናል። ኦኬ። ማሀይተብ አንጠልጥሎ ዘረኛ አለ። ማሀይተብ አንጠልጥሎ ክፉ አለ። በቃ ሁሌም የሆነ ነገር ህብረት ሲፈጠር በአይኑ የሚደፈርስ ሞልቷል። ስለዚህ አገራችን በሰማይ ነው አገሩ በሰማይ እንደሆነ ሰው እንሁን አደራ አገሩ በሰማይ የሆነ ሰው እገሌ ሰደበኝ እገሌ ነቀፈኝ እገሌ በዚህ ወጥቶ እያለ እሹሩር አይፈልግም አገሩ በሰማይ ነዋ አገሩ በሰማይ ስለሆነ ሰዎች ቢከተሉትም ባይከተሉትም ሰዎች አብረውት ሆኑም አልሆኑም አገሩ በሰማይ ነው አገሩ በሰማይ ነው። ዝም ብሎ ይሄ የሚል መጠመጡ በቃ ዝም ብለው እንዲ እይታ እንዲ ቀፉኝ ቀፉኝ የሚፈልጉ ሰዎች አሉ። እነዚህ በጣም እንቅፋት ናቸው። የድራማ ህይወት የድራማ ህይወት ዝም ብሎ የተውኔት ህይወት የድራማ እና የተውኔት ህይወት የሚሰሩ ሰዎች አሉ። እዚህ ላይ ቀላጆች እቃ እቃ ጨዋታ የሚጫወቱ ህይወታቸው ላይ ስለዚህ ሀሳባችሁ እንዳይበትኑት እንደነዚህ አይነት ሰዎች። አገራችን በሰማይ ነው። ሀገራችን ቲክቶክ ላይ አይደለም። አገራችን የሆነ ነገር በቃ እንዲ በዚህ ገብቶ ቲክቶክ ላይ በዚህ ወጥቼ በዚህ ገብቼ፣ ወደዳችሁኝ፣ ጠላችሁኝ፣ ሰደባችሁኝ፣ ያቀፋችሁኝ፣ እንዲ ሳማችሁኝ፣ እንዲ በቃ ገላመጣችሁኝ፣ ምንድን ነው ይሄ? ይሄ ገና ኬጂ ያልጨረሰ ማይንድ ሴት ገና ያላደገ ማቹር አልሆነ አገሩ በሰማይ ያልሆነ አላማ የሌለው ሩጫ፣ ክርስትናው ያልገባው ሩጫ፣ የሞቀታ የድራማ ህይወት፣ የተውኔት ህይወት ጸንተ ኑር በርትተ ኑር። ስለዚህ እንበርታ። እሺ አደራ። አሁን ዓላማችን አጀንዳችን ሁሉ ክርስቲያኖች በግፍ የሚገደሉ አርሲ ላይ ብቻ አይደለም፣ በየክፍለ ሀገሩ፣ በየዞኑ በየከተማው የሚገደሉ ክርስቲያኖች ኦኬ። እነዚህ ሁሉ ለእነሱ ድምፅ እንሆናለን፣ ለነሱ ጸሎት እናደርጋለን፣ ወደ እግዚአብሔር እንጮዋለን። ስንሞት እንበዛለን እያለ ዘምራል። ከሞት ምን ይበዛል ምን ይበዛል ሙታ የለ እንደ አይነት የሚያፈዝ አደንግዝ አፍዛዥ እንደ አይነት አስማት፣ በጣም በጣም በጣም በጣም እጅግ በጣም የሞተ ሕሊና ነው የሚለው። እንዴ ህሞት እንበዛለን እያለ እንዴት ሆኖ እንዴት ሆኖ ነው የምትበዛው? በዝተናል እንዴ? ሰው እየቀነሰ እያጠረ እየደከመ፣ ስንት ነው ዘግተን የመጣ ነው አብያተ ክርስቲያናት? ስንት ነው ወርተረው ውስጥ ተፈናቅሎ ቦታ ያጣው? ስንት ነው ባዶ የሆነው ስንቱ ነው መዳረሻ ያጣው? ስንቱ ነው ስ ባዶ ሆኖ የሚበላው የሚጠጣው ሲያጣ ወደ ሌላ ትምህርት የገባው? ስንቱ ነው በጦርስ የሚያልቀው? እንዴ ስንቱ ነው ለስደት እየወጣ ባህር የጨረሰው? ስንቱ ነው አረቦ ሂዶ ታስራ ያለው? እንዴ ቶ ወንድም አደለችም፣ እ አደሉም። እን እንበዛለን ይላል ዝም ብሎ። እንዲህ አይነት ጅልነት እናቁም። ማሰብ መቻል አለብን። በተማራው ትምህርት ጸንተኖር በክርስቶስ ሃይማኖት ለመጽናት ተምረህ ጸንተህ ኑር ተብለናል። አወዛውባችሁ የእውነት ኦርቶዶክሳውያን ብርታት ይጠይቀናል። ሕብረት ይጠይቀናል። የበለጠ መግባባት መነጋገር ይጠይቀናል። በአንድ ድምፅ መናገር በአንድ አፍ ማውራት አለብን። በአንድ አፍ፣ በአንድ ልብ ማሰብ መቻል አለብን። አሮን አፍ ይሁንህ አለው ሙሴን። አንዱ አፍ፣ አንዱ ልብ፣ አንዱ ዓይን፣ አንዱ ጆሮ ሆነን እንዳንድ አካል ሆነን መናበብ አለብን። እንዳንድ አካል እሱን ነው ቤተክርስቲያናችን ትምህርቷም ድምጿም ይነግረን። ዛሬ አምላካችን በሸርነቱ ቤታችን ያቆይልን፣ አንድነታችን ያጽናልን። የእውነት ሁሉ ነገር ቀላል ነው፣ አንድ ሆኖ ማሰብ ነው ከባዱ። አንድነታችን እግዚአብሔር ያበርታልን፣ ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።